ሀይ፣ እንዲናችሁ ዶክተር አብይ ነኝ። አንድ አስቸኳይ የሆነ መረጃ ሰጣችኋለሁ። ሁላችሁም ሼር፣ ኮፒሊንክ፣ ሪፖስት እያደረጋችሁ ኦልሞስት ለመላው የኢትዮጵያ ሕዝብ እንድታደርሱልኝ ስል በትህትና ጠይቃለሁ። የኢትዮጵያ ጤና ሚኒስቴር እንዲሁም ደግሞ የህብረተሰብ ጤና ኢንስቲትዩት አንድ ላይ ሆኖ የሰጡት መግለጫ አለ። በደቡብ ኢትዮጵያ ክልል ጂንካ ከተማ እስካሁን ድረስ አኪዩት ቫይራል ሄሞራጂክ ፊቨር የሚመስል ውስጥ በልየታ ደረጃ ስምንት ሰዎች የተገኘባቸው አንድ ችግር ተከስተዋል። በአካባቢውም ደግሞ በመጠርጠር ደረጃ ላይ ይገኛል። በዚህ መሰረት ይላል የጤና ሚኒስቴር ከኢትዮጵያ ህብረተሰብ ጤና ኢንስቲትዩትና ከክልሉ ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበው ይህንን በሽታ መንስኤ ለማወቅና ተጨማሪ ስርጭትን ለመግታት እንዲሁም ለመቆጣጠር ፈጣን የሆነ ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማዎችን፣ የላቦራቶሪ ምርመራዎችን እያከናወነ ሲሆን በተጨማሪም የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም ደግሞ የህክምና አገልግሎት አሰጣጥን እያጠነከረ ይገኛል ይላል። በመሆኑም ምላ ህብረተሰባችንና የሚመለከታቸው ባለድርሻ አካላት ሚኒስቴር መስሪያ ቤቱ ተጨማሪ የሆነ መረጃ ወይም ደግሞ መግለጫ እስከሚሰጡ ድረስ ለመከላከል የሚከተሉትን ምክር ሀሳቦች እንድታደርጉ ይላል። ይሄ ለእናንተ ነው። በአፍ በአፍንጫ እንዲሁም ደግሞ ሌሎች የሰውነት ክፍሎች የመድማት ትኩሳት፣ ማስቀመጥና ማስመለስ የሚመስሉ ምልክቶች ካሉ ቶሎ ወደ ሕክምና ተቋማት መሄድ አለባችሁ። ምልክት ከታየበት ሰው ጋር ንክኪ ካለ ደግሞ ቶሎ ብሎ ራስን መጠበቅ ያስፈልጋል። አንድ ሳኒታይዘሮችን፣ የእጅ መታጠብ በሳሙና ማለት ነው። በደንብ ንጽሕናን መጠበቅ አስፈላጊ ነው። ማንኛውም የሆነ የጤና ተቋም ደግሞ እንዲህ አይነት ችግሮችን በሚሄድበት ጊዜ የልየታና የምርመራ ምርመራዎችን በማድረግ ቶሎ ብሎ ሪፖርት ማድረግ አለበት ማለት ነው ወደሚመለከታቸው አካላት። እናንተ ህብረተሰቡም ደግሞ ተጨማሪ ምልክቶችን በምታዩበት ጊዜ በ8335 እንዲሁም 952 ነፃ ስልክ መስመሮች ናቸው በመደወል ማሳወቅና ሪፖርት ማድረግ ያስፈልጋል። እንዲህ አይነት ችግሮች በሚኖርበት ጊዜ ገና ሳይቃጠል በቅጠል ነው መሆን ያለበት። ቶሎ መጥፋት አለባቸው። ኮንቴን ማድረግ ከተቻለ እንደ ነገሮችን ትራንስሚሽናቸውን ወይም ደግሞ ስርጭታቸውን መከላከል ይቻላል። ተጨማሪ መረጃዎችን ደግሞ እዚሁ ከጤና ሚኒስቴር ኦፊሻል ቤጁ ላይ መከታተል ትችላላችሁ። እንዲሁም ደግሞ መግለጫው እራሱ ይሰጣል ብዬ አስባለሁ። ይሄ ችግር በጣም አደገኛ እና ገዳይ ሊሆን የሚችልበትም እድል አለ። ኪት ቫይራል ሄሞራጂክ ፊቨር ማለት ነው እና ሶ ፕሊስ ጥንቃቄ እናደርግ ማለት እፈልጋለሁ። አመሰግናለሁ። ዶክተር አብይነኝ አገት በላይ ቅዶና ስፔሻሊስት። አስተላላፊ ነገሮችም እንግዲህ ወጡ። አዳዲስ መላምቶች እንዲሁም ደግሞ መረጃዎች አሉ። ከእነሱ መካከል በትን መነከስ፣ በአይጥ፣ እንዲሁም ደግሞ የመሳሰሉ የቤት ውስጥ እንስሳቶችም ሊያስተላልፉ ትችላሉ። በተለይም ደግሞ ከአይጥ እና ከትን መነደፍ ራሳችሁን ተከላከሉ። አጎበር እንዲሁም ደግሞ ሌሎች ነገሮችን ተጠቀሙ የተባለ ነው የሚገኘው። ከሰሞኑ በጅንካ ከተማ የተከሰተው የማርበርግ ወረርሽኝ ቫይረስ ከኢቦላ ጋር ተመሳሳይነት ያለው ሲሆን ሰዎች ላይ ከፍተኛ የሆነ የደመድማት ትኩሳት እንዲሁም ደግሞ ሰዎች ካልታከሙ ዘጠና ፐርሰንት በሚሆኑት ላይ የሞት አደጋን የሚያስከትል ወረርሽኝ ነው። ይህ ወረርሽኝ ከዚህ በፊት ካየናቸው ቫይረሶች ውስጥ በጣም አደገኛና ገዳይ የሆነ ቫይረስ ነው። ሰላም ቤተሰቦች፣ ዶክተር የሚያስነኝ ዛሬ በዚህ ወረርሽኝ ምንነት፣ የመተላለፊያ መንገዶች እንዲሁም ደግሞ በመከላከያ ዘዴዎች ላይ እንነጋገራለን። ይህ ወረርሽኝ በማርበርግ በሚባለው ቫይረስ የሚከሰት ነው። በተለይም ደግሞ ከሰብሳራን አፍሪካ ወይም ከሳራ በታች ባሉ አፍሪካ ሀገራት በተደጋጋሚ ጊዜ እየተከሰተ የሞት አደጋን የሚያስከትል ነው። በቅርቡም በኡጋንዳ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እንዲሁም ደግሞ በታንዛኒያ፣ ጊኒም ተከስቶ ጥቂት ሰዎች ላይ የሞት አደጋን አስከትሏል። በእኛ ሀገርም በጤና ጥበቃና የሕብረተሰብ ጤና ኢንስቲቱት በሰጡት መግለጫ መሰረት በስምንት ሰው ላይ ይህ የቫይረስ ምልክት እንደታየ እና የተወሰኑ ሰዎችም ደግሞ እንደሞቱ ተረጋግጧል። ታዲያ የዚህ ቫይረስ መተላለፊያ መንገዶች ምንድን ናቸው? የመጀመሪያው እንግዲህ በዚህ ቫይረስ የተጠቃ የሌሊት ወፎች ወደ ሰው ሊያስተላልፉት ይችላሉ። እንደ ፍሩት ባትስ የሚባሉ የሌሊት ወፍ አይነቶች በተለይም በዋሻ እንዲሁም ደግሞ በማዕድን ቁፋሮ ላይ የሚሰሩ ሰዎች ወዳሉበት ቦታ ሊያስተላልፉ ይችላሉ። ሌላው ደግሞ በበሽታው የተጠቃ ሰው ጋር ንክኪ በመፍጠር ይህ ቫይረስ በትንፋሽ አይተላለፍም። ግን በንክኪ ለምሳሌ የፈሳሽ ንክኪ፣ ላብ፣ እንደ ሽንት፣ ሰገራ እንዲሁም ደግሞ የደም ንክኪ ካለ ከአንድ ሰው ወደ ሌላ ሰው ሊተላለፍ ይችላል። ሌላው የበሽታው መተላለፊያ መንገድ በዚህ በሽታ ተጠቅቶ የሞተ ሰውን አግባብነት ባለው መንገድ ሞተውን አስክሬኑ በሚሰራበት ሰዓት ጥንቃቄ ካልተደረገ ይህ በሽታ ሊተላለፍ ይችላል። ሌላው በበሽታው የተጠቃ ሰው የተጠቀማቸውን ለምሳሌ እንደ ልብስ፣ አንሶላ፣ መርፌ በሚጠቀሙበት ሰዓት በሽታው ወደ ሌላ ሰው የመተላለፍ እድል ይኖራል። የበሽታው ምልክት በምናይበት ሰዓት አንድ ሰው በሽታ ካለበት ሰው ጋር ንክኪ ካለው ምልክቱን እስከሚያሳይ ከሁለት እስከ ሃያ አንድ ቀን ሊፈጅ ይችላል በአማካኝ ግን በሰባት ቀን ውስጥ የበሽታው ምልክት ሊታይ ይችላል። የበሽታው ምልክቶች መጀመሪያ ላይ የሚታዩት ምልክቶች ለምሳሌ እንደ ከፍተኛ የሆነ ትኩሳት፣ ራስ ምታት፣ ብርድ ብርድ ማለት፣ የጡንቻና የመገጣጠሚ ህመም ስሜት ሊኖር ይችላል። ከዛም በሽታው እየቆየ በሚሄድበት ሰዓት የተለያዩ አይነት ምልክቶችን ሊያሳይ ይችላል። የትንፋሽ ጥርጥር ማለት ሊያመጣ ይችላል። እንዲሁም የደረት ጋት ሊመጣ ይችላል። ሌላው በደረት በጀርባና በሆድ ላይ የሚታይ የማያሳክክ አይነት የቆዳ ሽፍታ በታማሚው ላይ ሊታይ ይችላል። መጨረሻ ላይ በሽታው የህክምና ካላገኘና ከቆየ የተለያየ አይነት ችግሮችን ያመጣል። ለምሳሌ ከፍተኛ የሆነ የደም መድማት ከአፍንጫ፣ ከአፍ፣ ከብልት እንዲሁም ደግሞ ከሰገራ ጋር ደም የቀላቀለ ሰገራ ሊኖር ይችላል። ሌላው የሰውነት አካላትም በማጥቃት ለምሳሌ እንደ ኩላሊት፣ ጉበት እና ጣፊያን በማጥቃት የሞት አደጋ ሊያስከትል ይችላል። ይህ የማርበርግ ቫይረስ ክትባት የለውም እንዲሁም ደግሞ መድኃኒትም የለውም። በበሽታው የተጠቃሰውን ለማከም አጋዥ የሆኑ ህክምናዎችን የምንጠቀሙ የፈሳሽ ህክምና ሊደረግ ይችላል። ከዛ ባለፈ ደግሞ የተለያየ ደምሴሎችን በመተካት ህክምና ሊሰጥ ይችላል። ታዲያ በዚህ የገዳይ በሆነው የማርበር ቫይረስ ራስን ለመጠበቅ የሚከተሉትን መከላከያ መንገዶች መጠቀም ይችላሉ። የመጀመሪያው ቅድም የተነጋገርናቸውን ምልክቶች በራሶ ላይ ካዩ በአፋጣኝ ወደ ጤና ተቋም በመሄድ ምርመራ ማድረግ ይገባታል። ከዛ ውጭ ደግሞ በበሽታው የተጠቃ ሰው ጋር ንክኪ ካለትም ራሶን ወደ ጤና ተቋም በመሄድ ምርመራ ማድረግ ይገባል። ሌላው በበሽታ የተጠቃ ሰው ጋር ንክኪን መቀነስ በጣም አስፈላጊ ነገር ነው። ለምሳሌ ቅድም እንደተነጋገርናቸው ማንኛውም አይነት የፈሳሽ ንክኪ ደም፣ እንዲሁም ደግሞ ሽንት፣ ሰገራ፣ ማስታወክ እነዚህ እነዚህን የመሳሰሉ እንደ ንፍጥ፣ እንደ ላብ የመሳሰሉት ነገር ከበሽታው ከታመመ ሰው ወደ ጤናማ ሰው የማስተላለፍ እድላቸው ከፍተኛ ነው። ስለዚህ በበሽታው ለተጠቃ ሰው እንክብካቤ የሚያደርጉበት ሰዓት አስፈላጊውን የጥንቃቄ እርምጃ መውሰድ አለብዎት። ለምሳሌ የአፍንጫና የአፍ መሸፈኛ ማስክን ማድረግ እንዲሁም ደግሞ ግላፍ ለመጠቀም እንክብካቤ ማድረግ ይቻላል። ሌላው በዚህ ቫይረስ ተጠቅቶ የሞተን ሰው አስከሬን የሚሰራው በባለሙያ ቢሆን ይመከራል። ከዛም ደግሞ አላስፈላጊ የሆኑ የቀብር ስነስርዓቶች ማስወገድ እንዲሁም ደግሞ የሞተው ሰው የተጠቀማቸው ማንኛውም አይነት ቁሳቁሶችን ማስወገድ ይገባል። ሌላው ቶሎቶሎ ቶሎ እጅን መታጠብ እንዲሁም ሳይንታይዘር መጠቀም አስፈላጊ የሆነ የጥንቃቄ እርምጃ ነው። በመጨረሻም እንግዲህ የህብረተሰብ ጤና ኢንስቲትዩትና ጤና ጥበቃ ሚኒስቴር የወረርሽኙ ምንነት ለማወቅ የሄዱበት ፍጥነትና የወሰዱት እርምጃ የሚደነቅ ነገር ነው። እርሶም ከላይ የተነጋገርናቸውም የጥንቃቄ እርምጃዎችን በመከተል ራስዎን ከዚህ ገዳይ የሆነ ቫይረስ ይጠብቁ። አመሰግናል በጅንካ የተከሰተው አዲስ ወረርሽኝ የዓለም የጤና ድርጅት WHO ለኢትዮጵያ ፈጣን የሆነ ምላሽን ሰጥቷል። የዓለም የጤና ድርጅት እንግዲህ በደቡብ ኢትዮጵያ ክልል ለተጠረጠረው የቫይራል ሄመርጂክ ፌቨርን እንግዲህ ለመቆጣጠር እንዲሁም ደግሞ በዛ ዙሪያ ላይ ፈጣን ምላሽና እርዳታዎች እንደሰጠ ጭምር እየተነገረ ነው የሚገኘው። የጤና ድርጅቱ ከኢትዮጵያ ጤና ሚኒስትር እንዲሁም ደግሞ ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት እና ከክልል የጤና ባለስልጣናት ጋር በቅርበት እየሰራ እንደሆነ አስታውቋል። WHOም ለዚህ ወረርሽ ምላሽ ለመስጠት አስቀድሞ የሚከተሉትን እርምጃዎች እንደ ወሰደም ጭምር ተነግሯል። ከወሰዳቸው እርምጃዎች መካከል ባለሙያዎች መድኃኒቶች እንዲሁም ደግሞ ሌሎች አስፈላጊ ቁሳቁሶችን እንዲሁም ደግሞ ለጤና ባለሙያዎች የሚያገለግሉ ሌሎች አስፈላጊ ነገሮችን ወደ ተጎዱ ከተሞች አስቀድሞ ልኳል። እንዲሁም ደግሞ በወረርሽኙ የተጎዱ ማህበረሰቦች ውስጥ ንኪኪን የመከታተል ስራ ድርጅቱ ይደግፋል ብሏል። ሊኖር የሚችለውን የድንበር ዘለል ስርጭት ለመከላከልም ከደቡብ ሱዳን ደብሊው ኤች ኦ ጋር እየሰራ እንደሆነም አስታውቋል። የዓለም የጤና ድርጅት ዳይሬክተር የሆኑት ዶክተር ቴዎድሮስ አዳኖ ለዚህ ስርጭት እንዲሁም ደግሞ ለዚህ ወረርሽኝ ለኢትዮጵያ ሶስት መቶ ሺህ የአሜሪካ ዶላር ፈንድ እንዳደረጉ እንዲሁም ደግሞ ከዚህ በኋላ እንደ አስፈላጊነቱ ፈንዱ እንደሚጨምር እንዲሁም ደግሞ በድጋሚ ድጋፍ እንደሚያደርግ ጭምር አስታውቀው ደብሊው ኤች ኦ ባለስልጣናትም የኢትዮጵያ የጤና ባለስልጣናት መረጃውን በፍጥነት በማድረሳቸው እንዲሁም ደግሞ ፈጣን ምላሽ በመስጠታቸው ምስጋናቸውን አቅርበው የዓለም የጤና ድርጅት ሙሉ ድጋፍ እንደማይለያቸውም ጭምር ቃል ገብተዋል። በአዳዲስ መረጃዎች መልሳለሁ። የፕላስ ምልክቷን ተጭናቸው። ቤተሰብ ሁሉ መልካም ምሽት። ዛሬ በተሰማ አስደንጋጭ ዜና በደቡብ ኢትዮጵያ ክልል አሪ ዞን ጂንካ ከተማ ከሰሞኑ ምንነቱ ባልታወቀ ህመም የአምስት ሰዎች ህይወት ማለፉ ተሰምቷል። ቃላቸውን ለቲግቫ ኢትዮጵያ የሰጡ የከተማዋ ነዋሪ ሰው ተጨንቆ ነው ያለው፣ ሀዘን እንኳን ለመሄድ ፈርቶ የሚቀርም በድፍረት የሚሄድም አለ፣ የመረበች ስሜት ውስጥ ነው ያለ ነው ሲሉ ሁኔታውን ገልጿል። ቲግቫ ኢትዮጵያ ባሰባሰበው መረጃ ምንነቱ ባልታወቀ ህመም ወደ ጂንካ ሆስፒታል ገብተው ከነበሩ ሶስት ሰዎች ውስጥ አንዱ በሆስፒታሉ ህይወቱ ያለፈ ሲሆን፣ ሁለቱ በሪፈር ወደ ሐዋሳ ሪፈራል ሆስፒታል ሲወሰዱ አንደኛው ታማሚ መንገድ ላይ ሲሞት አንደኛው ታማሚ ደግሞ በሐሳ ሪፈራል ሆስፒታል ከደረሰ በኋላ ህይወቱ ማለፉን ስምያ ይጠቀስ ካሉ በጂንካ ሆስፒታል ከሚሰሩ ሐኪም አረጋግጫለሁ ብሏል። በጂንካ ሆስፒታል ተኝተው ይታከሙ ከነበሩና ሪፈር ከተደረጉ ታማሚዎች ጋር ግንኙነት የነበራቸው ሐኪም እና ነርስም ህይወታቸው ማለፉ ተገልጿል። ለጊዜው ምንነቱ ባልታወቀው ህመም በአጠቃላይ የአምስት ሰዎች ህይወት ሲያልፍ ጉዳዩ በጂንካ ከተማ ከፍተኛ ጭንቀት መፍጠሩን ቲክቫህ ኢትዮጵያ ያነጋገራቸው ነዋሪዎች ገልጸዋል። በጅንካ አጠቃላይ ሆስፒታል ያልታወቀ በሽታ የሰዎችን ህይወት እየቀጠፈ ይገኛል። የሆስፒታሉን ዶክተሮች ጨምሮ የሌሎች አምስት ሰዎችን ህይወት ቀድሞ ማለፉም ተገልጿል። በሽታው እንግዲህ ሰዎችን ከሶስት እስከ አምስት ቀን ባለው ጊዜ ውስጥ ለሞት እየደረገ መሆኑን የሆስፒታሉ ባለሙያዎች አስታውቀዋል። በሆስፒታል ውስጥ ያሉ የጤና ባለሙያዎች የበሽታውን ምንነት ማወቅ እንዳልቻሉ ገልጸዋል። ነገር ግን የሚታዩ ምልክቶች የሚከተሉትን ያካትታሉ የተባለው ከትኩሳት ጋር ተመሳሳይ ምልክት ያለው ከዚያም፣ ከፍተኛ የደም መፍሰስ፣ በመጨረሻም የሰውነት አካላት እንቅስቃሴ መግታት ወይም መስራት አለመቻ ይቻል ናቸው ተብሏል። በሆስፒታሉና በጅንካ ከተማ ውስጥ ከፍተኛ መረበሽና ድንጋጤ ነግሷል። የጤና ባለሙያዎች ለክልሉ መንግስት ሪፖርት መደረጉንም ገልጸዋል።